የሰጠሽን የሚነሳሽ የለም። የሰጠህን የሚነሳ የለም። የተቀበላችሁትን የሚከለክላችሁ የለም። ጸጋ ቢሆን በረከት ቢሆን ልጅ ቢሆን ትዳር ቢሆን ስራ ቢሆን ጉዞ ቢሆን እግዚአብሔር የተናገረውን የሚከለክል የለም። እግዚአብሔር ያቀበለህን የሚከለክል የለም። ኦልሬዲ፣ እግዚአብሔር ላንተ ተናግሯል። ላንተ ይሆናል። እግዚአብሔር ባሪያዎቹን ሲጠቀም አይገርምም። የሚታመኑትን የተደገፉትን እግዚአብሔር ሲታደግ ልጅንም ያህል ነገር የሌለበት ቤት ላይ ሁሉ የሞላለት ሆኖ መስሎ መኖር ልጅንም ያህል ነገር ከተቀበሉ በኋላ ልጅንም ያህል ነገር ሞቶ ሰላም ነው ደህና ነው ማለት አይገርም። ሁሉ ሰላም ይሆናል። ሁሉ ደህና ይሆናል። ጉዳይህ የእግዚአብሔር ጉዳይ ነው። ጉዳይሽ የእግዚአብሔር ጉዳይ ነው። ጉዳያችሁ የእግዚአብሔር ጉዳይ ነው። በቃ የኛ አይደለም፣ አይመለከተንም። ጠበቃም ምላቁም አትበል። ምስክርም ልቁጠር አትበል። መረጃና ማስረጃም ልሰብስብ አትበል። ያንተ ጉዳይ የእግዚአብሔር ጉዳይ ነው። ለእግዚአብሔር ክብር ብታሳድግ ለእግዚአብሔር ክብር ብትሄድ ቢሳካልህ ብትከናወን ለእግዚአብሔር ክብር ብትነግዱ ብታተርፉ ለእግዚአብሔር ክብር ከሆነ ጉዳዩ የእግዚአብሔር ጉዳይ። ሁለተኛ ነገሥት ሃሌሉያ፣ ምዕራፍ አራት አንድ ቀንም ኤልሳዕ ወደ ሱሳም አለፈ። በዚያም ታላቅ ሴት ነበረች፣ እንጀራም ይበላ ዘንድ የግድ አለችው። በዚያም ባለፈ ቁጥር እንጀራ ሊበላ ወደዚያ ይገባ ነበር። ለባሏም ይህ በእኛ ዘንድ ሁል ጊዜ የሚያልፈው ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ። ትንሽ ቤት በሰገነቱ ላይ እንስራ፤ በዚያም አልጋ፣ ጠረጴዛ፣ ወንበርና መቅረጽ እናደርግለት፤ ወደኛ ሲመጣ ወደዚያ ይገባል አለችው። አንድ ቀንም ወደዚያ በመጣ ጊዜ ወደ ቤቱ ገብቶ በዚያ አረፈ። ሎሌውም ጌያዝን፣ ይህች ሱናሚትን ጥራት አለው። በጠራትም ጊዜ በፊቱ ቆመች። እርሱም እነሆ ይህን ሁሉ አሳብ አስበሻልና፣ አሁንስ ምን ላድርግልሽ? ለንጉስ ወይስ ለሰራዊት አለቃ ልንገርልሽ በላት አለው። እርሷም እኔ በወገኔ መካከል ተቀምጫለሁ ብላ መለሰች። እርሱም እንግዲህ ምን እናድርግ ላት አለ። ግያዝም ልጅ የላትም ባሏም ሸምግሏል ብሎ መለሰ። እርሱም ጥራት አለ። በጥራትም ጊዜ በደጃፉ ቆመች። እርሱም በሚመጣው ዓመት በዚህ ወራት ወንድ ልጅ ትታቀፊያለሽ አለ። አሜን። እርሷም አይደለም፣ ጌታዬ፣ የእግዚአብሔር ሰው ባሪያን እንዳትዋሽ እለምናለሁ አለች። ሴቲቱም ጸነሰች። በዚያም ወራት በአዲሱ ዓመት ኤልሳ እንዳላት ወንድ ልጅን ወለደች። ሃሌሉያ። ሕፃኑም አደቀ። አንድ ቀንም እላ አጫጆች ወዳሉበት ወደ አባቱ ወጣ። አባቱንም ራሴን ራሴን አለው። እርሱም ሎሌውን ተሸክመ፣ ወደ እናቱ ውሰደው አለው። አንስቶም ወደ እናቱ ወሰደው። በጉልበቷ ላይ እስከ ቀትር ድረስ ተቀመጠ፣ ሞተም። ወጥታም በእግዚአብሔር ሰው አልጋ ላይ አጋደመችው፣ በሩንም ዘግታበት ወጣች። ባላኑም ጠርታ፣ ወደ እግዚአብሔር ሰው በፍጥነት ደርሼ እመለስ ዘንድ አንድ ሎሌና አንድ አህያ ላክልኝ አለችው። እርሱም መባቻ ወይም ሰንበት አይደለም፣ ዛሬ ለምን ትሄጂበታለሽ? አለ እርሷም፣ ደህና ነው አለች። አይ አህያውንም አስጭና ሎሌውንም ንዳ ሂድ፣ እኔ ሳላዝ እንዳዘገይ አለችው። እንዲሁም ሄደች፣ ወደ እግዚአብሔር ሰው ወደ ቀርሜሎስ ተራራ መጣች። የእግዚአብሔር ሰው ከሩቅ ባያት ጊዜ ሎሌውን ግያዝ፣ እነሆ ስናው ማየቷ መጣች፣ ትቀበላት ዘንድ ሩጥ እና በደህና ነሽ? ባልሽ ደህና ነው ልጅሽ ደና ነውን? በላት አለው። እርሷም ደና ነው አለች። ወደ ተተራራው ወደ እግዚአብሔር ሰው በመጣች ጊዜ እግሮቹን ጨበጠች። ጊያዝም ሊያርቃት ቀረበ። የእግዚአብሔር ሰው ነፍሷ አዝናለች። ተዋት እግዚአብሔር ያንን ከኔ ሰውሮታል አልነገረኝም አለ። እርሷም በውኑ ከጌታዬ ልጅን ለመንኩ እኔም አታታለኝ አላልኩምን? አለች። ጊያዝም ወገብን ታጠቅ በትሬንም በእጅ ይዘህ ሂድ። ሰውም ብታገኝ ሰላም አትበል፣ እርሱም ሰላም ቢል አትመልስለት። በትሬንም በሕፃኑ ፊት ላይ አኑር አለው። የሕፃኑም እናት ሕያው እግዚአብሔርን በሕያው ነፍስ እምላለው አልተውህም አለች። ተነስተውም ተከተላት። ጊያዝም ቀደማቸው፣ በትሩንም በሕፃኑ ላይ አኖረው። ነገር ግን ድምጽም ወይም መስማት አልነበረም። እርሱንም ሊገናኘው ተመልሶ ሕፃኑ አልነቃም ብሎ ነገረው። ኤልሳም ወደ ቤት በገባ ጊዜ እነሆ ሕፃኑ ሞቶ በአልጋ ላይ ተጋድሞ ነበር። ገብቶም በሩን ከሁለቱ በኋላ ዘጋ፣ ወደ እግዚአብሔርም ጸለየ። መቶም በሕፃኑ ላይ ተኛ። አፉንም በአፉ ዓይኑንም በአይኑ እጁንም በእጁ ላይ አድርጎ ተጋደመበት። የህፃኑ ገላ ሞቅ ተመልሶም፣ በቤቱ ውስጥ አንድ ጊዜ ወዲህ ወዲያ ተመላለሰ። ደግሞም ወጥቶ ሰባት ጊዜ በህፃኑ ላይ ተጋደመ። ህፃኑ አይኖቹን ከፈተ። ጊያዝንም ጠርቶ ይችን ሱናሟይት ጥራ አለው። ጠራትም፣ ወደ እርሷ በገባች ጊዜ ልጅሽን አንስተሽ ውሰጂ አላት። ገብታም በእግሯ አጠገብ ወደቀች፣ በምድር ላይም ተደፋች። ልጇንም አንስታ ወሰደች። አይገርምም? የእግዚአብሔር ስራ አይገርምም? የእግዚአብሔር እጅ እግዚአብሔር ባሪያዎቹን ሲጠቀም አይገርምም? የሚታመኑትን የተደገፉትን እግዚአብሔር ሲታደግ ሲያስጥል ልጅንም ያህል ነገር የሌለበት ቤት ላይ ሁሉ የሞላለት ሆኖ መስሎ መኖር አይገርምም? ልጅንም ያህል ነገር ከተቀበሉ በኋላ ሞትንም ያህል ነገር በቤታቸው ተቀምጦ ልጅን የሚያህል ነገር ሞቶ ሰላም ነው ደህና ነው ማለት አይገርምም። ዛሬ መልእክተኛ ነኝ መልእክት እነግራችኋለሁ። ሁሉ ሰላም ይሆናል፣ ሁሉ ደህና ይሆናል። የዛሬው መልእክት የምን መሰላችሁ? በህይወታችሁ ላይ፣ በኑሯችሁ ላይ፣ በቤታችሁ ላይ፣ በስራችሁ ላይ፣ በአገልግሎታችሁ፣ በየትኛውም ጉዳይ ላይ ድካም የሆነባችሁን ነገር እግዚአብሔር ዛሬ ይቀይሯል። የሌለውን ወደ መኖር ያመጣዋል። አለሁ ብሎ እየፎከረ የሚያስጨንቃቸውን ነገር ደግሞ እግዚአብሔር አሳልፎ ይሰጣቸዋል። አንድ ቀንም እንዲህ ይሆናል አንድ ቀንም በሉ እንዲህ ሆነ። እኔ ደግሞ እንዲህ ይብላላችሁ። ዛሬ እንዲህ ይሆናል። እግዚአብሔር በህይወታችሁ ላይ የሚያስፈልጋችሁን የለኝም ያላችሁትን ነገር በተአምራት ይጠራዋል። ድገሙና አሜን፣ የመጨረሻ አሜን፣ ደጋግማችሁ አሜን፣ አሜን፣ አሜን፣ አሜን። አሁን በሰማችሁት በዚህ ክፍል ላይ ሁለተኛ ነገሥት ምራፍ አራት ከቁጥር ስምንት ጀምሮ የምትሰሙት ታሪክ ሁለት ሀሳብ የያዘ ታሪክ ነው። የመጀመሪያውና አንደኛው ታሪክ በዚህ ቤትና ቤተሰብ መካከል የሌለ ነገር የሚጠራ የእግዚአብሔር እጅ ገባ። አሜን። ምን ያለ ነገር፣ የሌለ ነገር የሚጠራ አሜን። እኔም አመልከው። የእስራኤል ቅዱስ እግዚአብሔር የሌለውን ወደ መኖር የሚቀይር ነው። በህይወትሽ ላይ በህይወቴ ላይ የለም ያልሽውን ነገር እግዚአብሔር ዛሬ ይጠራዋል። አሜን። እግዚአብሔር አሁን ይጠራዋል። አሜን። ሁለተኛው ነገር ደግሞ ያ የሌለውን ነገር ወደ መኖር ይቀየረው በዛ ቤት ላይ የተወለደው ብላቴና ሴቲቱ አመስግና ሳትጨርስ ዓይን ዓይኑን እያየች ከዛሬ ነገር ደረሰልኝ ዋው ብላ ስትጠብቅ፣ ጠላት ደሞ ጣልቃ ገባና ያስኩት አለ፣ ገደልኩት አለ፣ በቃ አበቃ፣ ይህኛው ምዕራፍ ተዘጋ አለ። ድጋሚ እግዚአብሔር ወደዚህ ቤት መጣ፣ በባሪያው በኩል አልፎ ምን ሊያደርግ የሰጠሁሽን የሚነሳሽ የለም ብሎ መጣ እግዚአብሔር። ዛሬ የመልእክቴ ርዕስ እንዲህ የሚል ነው፣ የሰጠሽን የሚነሳሽ የለም፣ የሰጠህን የሚነሳ የለም። ኦኬ፣ የተቀበላችሁትን የሚከለክላችሁ የለም። ጸጋ ቢሆን በረከት ቢሆን ልጅ ቢሆን ትዳር ቢሆን ስራ ቢሆን ጉዞ ቢሆን እግዚአብሔር የተናገረውን የሚከለክል የለም። እግዚአብሔር ያቀበልህን የሚከለክል የለም። ኦልሬዲ እግዚአብሔር ላንተ ተናግሯል፣ ላንተ ይሆናል። አንድ ቀን እንዲህም ሆነ ኤልሳ ወደ እሱ ነው የማለፈ። በዚያም ታላቅ ሴት ነበረች ይላል መጽሐፉ። ሲያልፍ ምን አይነት ሴት ነበረች ይላል መጽሐፉ። ታላቅ ሴት ምን ሊል ፈልጎ ነው መጽሐፉ? በእድሜ በኑሮ በጸጋ በስም በዝና የተከበረች ነች። እና የሚገርማችሁና የሚደንቃችሁ ነገር በሁሉ የተከበረች ሴት ስለነበረች በአካባቢውና ባለችበት ከተማ ላይ ምን አይነት ሴት ነች? ታላቅ ሴት ነች። ታላቅ ሴት ነች። ግን መጽሐፍ ታላቅ የሚላት ያላትን ነገር ቆጥሮላት አይደለም በእግዚአብሔር ላይ ያላትን መታመን፣ በእግዚአብሔር ላይ ያላትን መደገፍ። ሀብት ንብረት ሁሉ ሞልቶ ቤቷ ላይ አንድ ጎዶሎ አለ። አንድም ቀን ጎዶሏን አስባ አታውቅ። አንድም ቀን የሌላትን ነገር አስባ አታውቅም። አንድም ቀን በሌላት ነገር አልቅሳ አታውቅ። አንድም ቀን ስለሌላት ነገር ራሱ እኔ እግዚአብሔርን የምታስቸግር አይመስለኝም፣ አስቸግራ የምታውቅ አይመስለኝም። ግን አንድ አስቸጋሪ ነቢይ ድንገት መጣ፣ ቤቷ ገባ። ከታላቅነቷ ምልክቱ አንዱ በእግዚአብሔር መታመኗ፣ ሁለተኛው የእግዚአብሔርን ሰው እንደ እግዚአብሔር ሰው መቀበሏ። እኔና እናንተ ቤት ቢሆን ኖሮ ይሄ ነብይ የመጣው እንዴት ነው የምንሸኘው? እንዴት ነው የምንቀበለው? ታውቃላችሁ? ጎዶሎ ነገር በሕይወቷ ላይ ያለ ጎዶሎ ነገር በቤቷ ላይ ያለ ሁሉም ሙሉ ነው ብላ ብላልኝ ጠጣልኝ አለችው። በላም ጠጣም። ታውቃላችሁ? በአባቶቼ ዘመን የነበሩ ነቢያት የዛን ዘመን ነቢያቶች በልተውና ጠጥተው ዝም ብለው የሚሄዱ አይደሉም። በልተውም ጠጥተውም ባይበሉም ባይጠጡም ቤቱንና ቤተሰቡን ግን ባርከው ይሄዳሉ። በረከታቸው ያድርባቸዋል። እንደነገርኳችሁ ነው። መጽሐፉ እንደሚለው ነብይ ነው ሰውየው፣ ያያል ይሰማል። ግን የእግዚአብሔር ሀሳብ ሆነና እዛ ቤት ገብቶ ምንም አላየም ምንም አልሰማም፣ ስለ ሴቲቱ መልካምነት፣ ስለ ሴቲቱ ታላቅነት፣ ስለ ሴቲቱ ደግነት። ግን ነብዩ ልቡ ተነክቷል። ዝም ብሎ ባርኮ መሄድ ይችላል። ነገር ግን ምን አለ? የምትፈልገው ካላለ እኔ የምፈልገውን ከምላት እሷ የምትፈልገው ካለ ቀድሚያ ልስጣት ያለ ይመስለኝ እና ምንድን ነው የሚያስፈልጋት ብሎ አንቺ ሴት ምን እንዲሆንልሽ ትወጅ ያለሽ። ታውቃላችሁ፣ እንደዚህ ዘመን አደለም፣ የዛን ዘመን ነገስታቶች ነቢያቶችን ይሰማል። የሚያስፈልግሽ ነገር ካለ ለንጉስ ልንገርልሽ እግረ መንገዴን ሲል፣ ኖ ኖ ኖ፣ እኔማ በሀገሬና በምድሬ ተቀምጬ ምንም አይቸግረኝም፣ አይ እኔ ምንም አያስፈልገኝም አለችው። ጊያዝን ጠራውና ምን አለ ባክ፣ እቺ ሴት ምን ይሆንላት? ምን ያስፈልጋታል? ምክንያቱም ጊያዝ ታውቃላችሁ አንድ ደስ የሚል ጸጋ አለ ማለት ጓዳ ምናምን ማየት፣ ቼክ ማድረግ ይወዳል እና ጊያዝ የሰው እጅ፣ የሰው ኪስ ምናምን ማየት ይወዳል። ጊያዝ የሰው ካዝና፣ የሰው ሻንጣ መበርበር ምናምን ይወዳል። እስቲ አንተ ያየኸው ካለ ንገረኝ። እቺ ሴት ምን ይሆንላት? አለ የእግዚአብሔር ባሪያ። አለሁ ጌታዬ ሆይ፣ ልጅ ላት እንዴ እኔ ምን ይሆንልሽ፣ ምን ይደረግልሽ ስላትኮ ምንም ሙሉ ሙሉ ነው ብላኛለች። በጸጋዬ ተጠራጥራ ነው እንዳለል በነብይነት ተጠራጥራ ነው እንዳልል። በክብር አስገብታ ተቀብላ አብልታ አጠጥታ አስተናግዳ የጸጋ ጥያቄ አይኖርባትም። ግን ምን ሆና ነው እቺ ሴት? ኦኬ ምንም ትሁን እሷ፣ እኔ ግን የሆነ ነገር ልበላል። ጥራልኝ። መጣች። ከዛ የዛሬ ዓመት አላት። ምን ወንድ ልጅን ትወልጂያለሽ። አምኖ ለመቀበል ከባድ ነው። አሁን ሴትየዋ እድሜዋን ታያለች። የተፈጥሮ ስርዓቱን ታያለች። ብዙ ነገሩን ከግምት ታስገባለች። ግን ቅድም እንደ ነገርኳችሁ ከሴቲቱ ታላቅነቷን ከሚናገር ከሚያሳብቅባት ሶስተኛው ማስረጃ ምስክርነቷ እዚህ ጋር አንተ እግዚአብሔር ባሪያ እንዳትዋሸኝ አለች። ኖኖኖኖ እንዴት ይሆናል አላለችም። ለምሳሌ እንትና ጋር ሂዱ፣ ዘካርያስ ጋር፣ ካህኑ ዘካርያስ ጋር ሂዱ። ሰው አይደለም ነብይ አይደለም፣ ራሱ መልአኩ ነው አለ የተገለጠለት። ከዛ ምንድን ያለው የዛሬ ዓመት ሚስትህ ኤሊሳቤጥ ወንድ ልጅን ትወልዳለች። ስሙንም ማን ትለዋለች ዮሐንስ ትለዋለች ብሎ በመረጃ እንኳን እየነገረው ለማመን ተቸገረ እስክታምን አለና በፓስዋርድ አድርጎት ሄደ ታውቃላችሁ ግን ሰውየው ምንድ ምንድን ነው ካህን እኮ ይችን ሴት ስታየዋት ግን ካህን ነች አይልም ነብይ ነች አይልም ፓስተር ነች አይልም በቃ ዝም ብሎ ምንድን ነች አማኝ ነች ይሄ ታላቅነት አደል ታዲያ እንዳት ዋሸኛለች ስለዚህ ኦልሬዲ እንደ ነቢይ ምን ብሎዋለች ተቀብለዋለች እሱ ደግሞ ምን ብሏታል ሰጥቷታል በማን ስም በእግዚአብሔር ስም በዓመቱ ሴቲቱ ምን ታቀፈች? ወንድ ልጅ። እሺ ወንድ ልጅ። በል ድገሙና በሉ ልባርካቸው። እዚህ ቃል ላይ ቆሜ ሁለት እጆች ከፍ በሉ። በናዝሬቱ ጌታ በኢየሱስ ስም የቀባኝ የእስራኤል ቅዱስ እግዚአብሔር ከኔ ጋር መኖሩን ማየት ይሆነላችሁ ዘንድ ዛሬ የምትጸንሱት በረከት፣ ዛሬ የምትጸንሱት ራዕይ፣ ዛሬ የምትጸንሱት ህልም፣ ዛሬ የምትጸንሱት ቢዝነስ በጌታ በኢየሱስ ስም ታልፎ ይሰጣቸው። እግዚአብሔር የዛሬ ዓመት በብዙ ምስጋና ያቆማቸው፣ በብዙ ምስክርነት ያቆማቸው፣ በብዙ ድል ያቆማቸው። የተናገረው እግዚአብሔር በዓመቱ አሳቀፋት። ዋው አለች። እያጠባችም እየሳመችም ዓይን አይኑን እያየችም ተጠንቅቃ ብላቴናውን ምን አለች? አሳደገች። በጣም ተጠንቅቃ አሳደገች። ይመስለኛል በጣም ስለተጠነቀቀችም ነው መሰለኝ የአንድ አንድ ቀን ጸሐይ ልጁን የጎዳው እና ግን ካሁን ካሁን ደረሰልኝ እያለች እያለ ልክ በቃ ድክ ድክ ማለት ሲጀምር ሮጥ ሮጥ ዱብ ዱብ ማለት ሲጀምር መልእክት ላከችው ወዴት ወደ ባሏ እና ወደ ገበሬዎቿ ወደ እርሻ ደረሰ አባትየው ጋር መልእክቱንም አደረሰ እሱም ደረሰ ደግሞም ተመለሰ ከመነሳቱ በፊት ግን ለአባቱ አንድ ነገር አለው። አባዬ አላውቅ ምን እንደነካኝ፣ ግን የሆነ ነገር ይሰማኛል። የሆነ ስሜት እንደ ራስ መታት ይሁን እንደ ሆድ ቁርጠት፣ ብቻ ግን አላቅም አለው። እግዚአብሔር ግን ያውቃል። አጠገብ ያለውን ንካውና፣ አንተ አታውቅም፣ እግዚአብሔር ያውቃል። የእግዚአብሔር ስራ፣ የእግዚአብሔር ክብር ሊገለጥ ያለበት ጉዳይ ስለሆነ ዝም በልበሉት። አባትየውም ዝም አለ። ሎሌውን አንዱን አስነሳና፣ ውሰድልኝ ወደ እናት ትውቅፍ እናቲቱ እቅፍ ላይ ሲደርስ ይሻለዋል አለ። መጣ። እናቲቱ እቅፍ ላይ ደካክሞባታል፣ እና የእውነትም እቅፏ የሚያሞቀው መሰላት። ለካ ልጁ እየቀዘቀዘ ነው። እናንተ ታውቃላችሁ፣ እናት ማጥባት ትችላለች እንጂ ማዳን አትችልም። ማሳደግ ትችላለች እንጂ ማኖር አትችልም። የሚያኖረው ማን ነው? እና እቅፏ ገባ። ዓይን አይኑን እያየች ልጁ ምን አለ? አሸለበ፣ ሞተ። አቤት እጃችሁ ላይ ያለ ነገር እንኳን ልጅንም ያህል ነገር አይደለም። ሲኒና ብርጭቆ እጅሽ ላይ ያለው ከእጅሽ አምልጦ ሲወድቅ የምትሆኝውን ነገር አስበሸዋል? የምትሆነውን ነገር አስበኋል? ልጅን ያህል ነገር እጇ ላይ ሞቶ፣ እውነትም ታላቅ ሴት ነች ይቺ። ተረጋግታ እኮ ነው፣ ተረጋግታ ልክ ባሪያው ሲመጣ ልታሳርፈው ያዘጋጀችለት ሰገነት ላይ አልጋ አለ፣ ታውቃላችሁ። ወስዳ በክብር አልጋው ላይ ይሄ ራሱ እምነት አይገርማችሁ? ባሪያው የተኛበት አልጋ ነው። ደርሼ መልስ ይዤ እስከምመጣ ወይ ይነሳል ወይ መጥቶ ያስነሳዋል። ቀኞች ከፍ በሉ በጌታዬ በኢየሱስ ስም። ወድቋል ያላችሁት ነገር የሚነሳበት ቀን ይሆን። ተሰብሯል ያላችሁት የሚጠገንበት ቀን ይሆን። ጠፍቷል ያላችሁት ፈልጓችሁ የሚመጣበት ቀን ይሆን። አስተኝታው ሄደች። ወደ ባልየው ደወለች። ካለህ ከየትኛው መኪና ከየትኛው ቤት በጣም ፈጣኑን ላክልኝ አለች። ምን ነው ሲላት፣ ኖ ኖ ኖ ኖ እኔ ወደ እግዚአብሔር ባሪያ ልፈጥን ነው ሰንበት አይደል፣ ሌላ ምክንያት የለሽ። ምን ገጠመች ሲላት፣ ለጊዜ ይቆየኝ። ሁሉ ሰላም ነው፣ ሁሉ ሰላም ነው፣ ሁሉ ደና ነው። የገጠማትን ጉዳይ ለባሏ እንኳን አልነገረችው። ይሄስ ታላቅ አያስብላትም ሴቲቱን? ጉዳዩ የእግዚአብሔር ነው አለች። ምክንያቱ እግዚአብሔርን ኖር ብለው ቤቷ ጠርተው አይደለም፣ እራሱ እግዚአብሔር ነው ተራምዶ የመጣው ቤቷ እግዚአብሔርን ልጅ ስጠኝ ብላ ተጨንቃ ተጠባ አርባ ቀንና አርባ ሌሊት ጾማና ጸልያ አይደለም የተቀበለችው እራሱ ነው። ምን ላድርግልሽ? ምን ያስፈልግ? ምን ልስጥሽ? ምንም ስትለው፣ ኖ የሚያስፈልግሽ ነገር አለ ብሎ የዛሬ ዓመት ብሎ ቀን ቀጥሮ የሰጣት። ስለዚህ ጉዳዩ የእግዚአብሔር ነው። መልእክት አለኝ። ጉዳይህ የእግዚአብሔር ጉዳይ ነው። አሜን። ጉዳይሽ የእግዚአብሔር ጉዳይ ነው። አሜን። ጉዳያችሁ የእግዚአብሔር ጉዳይ ነው። ዛሬ እግዚአብሔር ያለኝ ይሄንን ነው። ጉዳያችን የእግዚአብሔር ጉዳይ ነው። በቃ የኛ አይደለም፣ አይመለከተንም። ጠበቃም ላቁም አትበል፣ ምስክርም ልቁጠር አትበል፣ መረጃና ማስረጃም ልሰብስብ አትበል። ያንተ ጉዳይ የእግዚአብሔር ጉዳይ ነው። ያንቺ ጉዳይ የእግዚአብሔር ጉዳይ ነው። ብትወልጂ ለእግዚአብሔር ክብር፣ ብታሳድጊ ለእግዚአብሔር ክብር፣ ብትሄድ፣ ቢሳካልህ፣ ብትከናወን ለእግዚአብሔር ክብር፣ ብትነግዱ፣ ብታተርፉ ለእግዚአብሔር ክብር፣ ከሆነ ጉዳዩ የእግዚአብሔር ጉዳይ ነው እና አልነገረችውም ብቻ ባልየው ላከላት፣ ፈጣኑን ቤት ላከላት እና ሴቲቱ ፕሮግራሟ፣ ሀሳቧ፣ ዓላማዋ የእግዚአብሔር ጉዳይ ጋር መድረስ የእግዚአብሔር ጉዳይ ያለው ደግሞ ደረስኩ የምትለው ባሪያው ጋር ስትደርስ ገና ከርቀት ከፍታ ላይ ሆኖ አያት። ማን? ኤልሳ። አጠገቡ ማን አለ ያ የሶስትና የአራት የጸጋ ስጦታ ባለቤት ጊያዛል እቺ ሱናማዊቷ ታላቅ ሴት ምን እንደገጠማት አላውቅም የዛሬውን ስ አለ ማ ኤልሳ ምን አይነት ነብይ ነው እግዚአብሔር ምን አላለልኝም አልገለጠልኝም ማለት እግዚአብሔር ሲገልጥ ትክክል ራይት እግዚአብሔር ሳይገልጥም ሲሰውርም ትክክል አልገለጠልኝም ማለት ምን እንደሆነች ግን ሄድና ጠይቃት አለ ታቃላችሁ በጣም የሚገርም ሰው ነው ያንን ዳገት ያንን ተራራ እንዳት ለፋ እንዳት ደክም፣ አዘነ ራራላትና ውረዳን ታትጣ አሷል። ውረድላት አለ። ግያዝም እንደነገርኳችሁ ነው፣ ፈጠነ ወረደ፣ መጣ። ዛሬ ምን እግር ጣለሽ አላት። ይገርምሃል፣ ስጠኝ ሳልለው የሰጠኝ እግዚአብሔር ልጄን ደግሞ መልሶ ሊወስድብኝ ነው መሰለኝ። እንዴት ልጄ ሞተ? ምን ስትታይ ሴትዮዋ ልጅ የሞተባት አትመስለም፣ ልጅ ያለቀሰባት እንኳን አትመስለም። ይሄ በጣም ግራ እንኳን ጊያዝን ቀርቶ ነብዩን እራሱ ግራ ያጋባ። ነብዩ መልእክቱ በደረሰው ጊዜ ምን አደረገ ይላል መጽሐፉ፣ በትሩን አንስቶ ምን አለው ሰጠው፣ በመንገድ እንኳን አለው የሚገጥም ቢሮር ከማንም ምንም ምን እንዳትል እንዳታወራ። የሚገርመኝና የሚደንቀኝ የሴቲቱ ጉዳይ ኢቭን እሱ ጋር እንኳን ደርሳ እርሱ እየነገራት ያለው ወይም ለጊያዝ እየሰጠው ያለው ትእዛዝ እንኳን ታውቃላችሁ፣ እርግጠኛ ሆና ነው የተቀበለችው። እርግጠኛ ሆና ነው የሰማችው። ምንም ጥርጥር የለባትም። ጊያዝንም ወገብህን ምን በል ታጠቅ፣ በትሬንም በእጅህ ይዘህ ሂድ፣ ሰውም ብታገኝ ሰላም አትበል፣ እርሱም ሰላም ቢልህ አትመልሳለሁ። የሕፃኑም እናት ሕያው እግዚአብሔር በህያው ነፍስ እምልልሃለሁ አልተውህም አለች። ተነስቶም ተከተላት። ጊያዝም ቀደማቸው፣ በትሩንም በህፃኑ ፊት ላይ አኖረው። ነገር ግን ድምፅ ወይም መስማት አልነበረም። እሱም ሲገናኘው ተመልሶ ህፃኑ አልነቃም ብሎ ነገረው። ኤልሳም ወደ ቤት ገባ። በገባ ጊዜ እነሆ ህፃኑ ሞቶ በአልጋው ላይ ተጋድሞ ነበር። ገብቶም በሩን ከሁለቱ በኋላ ዘጋ፣ ወደ እግዚአብሔርም ጸለ። መጥቶም በህፃኑ ላይ ተኛ። አፉንም በአፉ አይኑንም በአይኑ እጁንም በእጁ ላይ አድርጎ ተጋደመበት። የህፃኑም ገላ ሞቀ። ታውቃላችሁ ለጊያዝ በትሬን ያዝ አለው። በመንገድ ማንም ቢያወራህ ቢያናግር፣ ሰላም ቢል ምን አትበላለው፣ ሰላም ታትስጣለው። ዝም ብለህ ሂድና በትሬን ብቻ በህፃኑ ላይ ወይም ደግሞ በአስክሬኑ ላይ ምን በልበት አለው። ጣል አለው። ሴቲቱ ግን ይሄንንም ሰምታ ይሄንንም አስጨርሰው፣ በፍጹም አልተውህም አለች። ነፍሴ አትለይህም አለች። ተነስቶ ምን አላት፣ ተከተላት። ጊያዝ ቀድሟቸው ምን አለ ሄደ። ደረሰ፣ ገባ። የተባለውን ሁሉ አደረገ። ምንም ትንፋሽ የለም፣ ምንም አይነት እንቅስቃሴ የለም፣ ምንም አይነት ድምፅ የለም። እርሱም ተመልሶ መጣ። ሊገናኛቸው ደረሰና አዲስ ነገር አልተፈጠረም አለው። ኤልሳ መጣና ገባ። ክብር ለኢየሱስ። ሲሆን የሆነው እንደዚህ ነው። በጣም የሚገርማችሁ እና የሚደንቃችሁ ነገር ከሁለቱ በኋላ በሩን ምን አለው ይላል ዘጋው። ሞተብኝ ብላ የሄደችዋን ሴትዮ አስገባ። ከዛ አልነቃለኝ ያለውንም ሰውዬ አስገባ። ኢየሱስ ጌታ ነው። ከዚያም በኋላ በላው ላይ ምን አለ ይላል ወደቀበት። ግንባሩንም በግንባሩ ላይ፣ አይኖቹን በአይኖቹ ላይ አድርጎ ምን አለ ጸለየ። የህፃኑም ገላ እሲ ሞቀ። በሉ የሌለው ወደ መኖር ከመጣ የነበረው ወደ ጥፋት ሲሄድ እግዚአብሔር ዝም አይልም። ያንተ ነገር አይሞትም። የአንቺ ነገር አይሞትም። የሞት እንኳን ቢመስል እግዚአብሔር ይቀሰቀሰዋል። እኔ የተቀበልኩት በህይወት ነው። ይሄ ጉዳይ በህይወት ይቀጥላል። ጉዳዩ የኔ ሳይሆን የእግዚአብሔር ጉዳይ ነው አለች። ሁለት እጆች ከፍ ይበሉ። ጄላስታ ካፕራዳ ላባ ጋር ያራላቦስ በናስሬቱ ጌታ በኢየሱስ ስም ወጣችሁ ወርታችሁበት ሄዳችሁበት፣ መጣችሁበት፣ እምብ ያለው ጉዳይ፣ አልታዘዝ ያለው ጉዳይ፣ አልገዛ ያለው ጉዳይ፣ አልያዝ ያለው ጉዳይ፣ አልከናወን ያለው ጉዳይ፣ ያ ጉዳይ የእግዚአብሔር ጉዳይ ነው። እንደ እግዚአብሔር ነብይ እነግርሃለሁ። በዚያ ጉዳይ ራሱ እግዚአብሔር ይመጣል። በዚያ ጉዳይ ራሱ እግዚአብሔር ይገለጣል። በዚያ ጉዳይ ራሱ እግዚአብሔር ያልፍበታል። የሴቲቱ አቅም እንዳይመስላችሁ። ይሄ ሁሉ መጠበቅ፣ የሁሉ መከራከር የሴቲቱ ጉዳይ አይደለም የእግዚአብሔር ጉዳይ ስለሆነ ነው። የሴቲቱን ልብ አጀገነው ነው። አበረታት እግዚአብሔር። እንዴት እንደማደርገው ታያለሽ፣ እንዴት እንደምሰራው ታያለሽ፣ እንዴት በህይወት እንደማኖረው ታያለሽ ያለ ይመስላል። ገባ፣ ከሁለቱ በኋላ በሩን ዘጋ፣ ጸለየ፣ ነቃ፣ ሞቀ። ከዛ አንስቶ ለእናቲቱ ምን አላት? አሳቀፋት፣ ሰጣት። ስታየው ያያል፣ ይተነፍሳል። የቀድሞ ፈገግታው ተመልሷል። የቀድሞ ደስታው ተመልሷል። የቀድሞ ሰላም ተመልሷል። እውነትም ለካ አንተ ሰላም ይሆናል ስትል ሰላም ይሆናል። ደህና ነው ስትል ለካ ነገር ደህና ይሆናል። በጎ ነው ስትል ነገር በጎ ይሆናል። አሁን በጥቃቅን ጉዳይ እግዚአብሔር የለም የምትሉ ሰዎች ትኖራላችሁ እኮ እዚህ ጉባኤ። በጥቃቅን ነገር፣ በትናንሽ ነገር ከጓደኛዬ ከአብሮ አደጌ አነስኩ ብለሽ እኮ እግዚአብሔር የለም ትያለሽ። በእውነት እግዚአብሔር አለ ያያል እኮ የምትሉ ሰዎች አላችሁ። በእኔ ጉዳይ በአንተ ጉዳይ በእኛ ጥቃቅን ችግር እግዚአብሔር አይለካም አይለካም። እግዚአብሔር ትልቅ ነው፣ ስሙም እግዚአብሔር ነው ተብሎ ተጽፏል። ሴቲቱ በቤቷ ስላለው አምልኮ አልተጻፈልንም፣ ግን በቤቷ የሚገርም አይነት የአምልኮ አይነት ግን ይኸው እዚህ ስፍራ ላይ ታያላቸው? ምን አይነት አምልኮ የተቀባውን የማገልገል በእግዚአብሔር ስም የመጣውን የመቀበል። መጽሐፍ ሲናገር በእግዚአብሔር ስም የሚመጣ እሱ ምን ያለ ነው ይላል የተባ ከዚህ በላይ አምልኮ አለ እንዴ? ወዳጅ ግዴታ ከሰኞ እስከ ሰኞ ቸርች መጦዝ የለብህም እኮ አምልኮ። ሴቲቱ በሚገርም አይነት መስጠትና መሰጠት እግዚአብሔርን በቤቷ እያመለከች ጠበቀችው። የሚበላውንና የሚጠጣውን እንጀራ ብቻ ሳይሆን የሚያርፍበትንም ሰገነትና አልጋ መቅረዝን ጨምራ አዘጋጀችለት። እዚህ ሴት ቤት የጠበቀችው ወይም የሚያስፈልጋት ነገር በህይወቷ ላይ ባይመጣ ነው የሚገርመኝ ባይመጣ ነው የሚገርመን። እግዚአብሔርን በጠበቃችሁበት ጉዳይ ላይ እርግጠኛው እንደ እግዚአብሔር ባሪያ ምነግራችሁ አታፍሩ። ዛሬ እንደዚህ ይሆናል። ጉዳያችሁ ባለበት የእግዚአብሔር እጅ አለበት። ጉዳይ ባለበት የእግዚአብሔር እጅ አለበት። ጉዳይ ባለበት የእግዚአብሔር እጅ አለበት። እስቲ በእኔ ጉዳይ በሉ የእግዚአብሔር እጅ አለ። በእኔ ነገር በሉ እስቲ የእግዚአብሔር ነገር አለ።